ተከበበው፣ የኮሬ ዞን የጉብኝታችን መዳረሻ ነበር። ዞኑ በክልሉ ከሚገኙ ሰላሳ ሁለት ብሔረሰቦች አንዱ የሆነው የኮሬ ብሔረሰብ መኖሪያ ሲሆን የደቡብ ኢትዮጵያ ክልል ራስን በራሴ ማስተዳደር ጥያቄ ምላሽ ማግኘቱን ተከትሎ በሁለት ወረዳዎች፣ በአንድ ከተማ አስተዳደር፣ በአንድ ዋና ማዘጋጃ ቤት፣ በአራት ታዳጊ ማዘጋጃ ቤቶች የተዋቀረ ነው። የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊው አቶ አስታረቀኛ አንደባ እንደነገሩን ዞኑ ቋሚና ዓመታዊ ሰብሎችን በስፋት የሚያመርት ሲሆን በዋና ተቀባይነት ያማሮ ወይም የኮሬ ቡና የእንሰት ምርት አማሮ ቡላ ይታወቃል። የእንሰት ምርት እንደ አጠቃላይ እንዳየ ነው። በቡላም በቆጮም የሚመረትበት ምርት ሁኔታን አይተናል። ሶ በዚህ ሂደት ከ26 ሄክታር በላይ በአዲስ ተከላም በነባር ስክሳጎም ስራዎች እየተሰሩ ያለበት ሁኔታ አለ። ሌላኛው ቡና ምርታችን ነው። ቡና ከማንነታችን ጋር በጣም የተያያዘ ነው። ስፔሻል የጫካ ቡና በስፋት እንደ ምርጥ ስር ተጠቅመን እያሰፋን ያለንበት ሁኔታ ነው ያለው። አጠቃላይ ከ17 ሺህ ሄክታር በላይ ቡና ማሳዎቻችን ነው ያለው። የዞኑ ስልሳ ሁለት በመቶ የገቢ ምንጭ የሆነው የአማሮ ቡናን ለማስፋፋትና ምርትና ምርታማነትን ለመጨመር ትኩረት ተሰጥቶ እየተሰራ መሆኑን የጠቀሱት ምክትል አስተዳዳሪው መቶ አራት ቶን ቡናንም ለማዕከላዊ ገበያ ማቅረብ ተችሏል ነው ያሉት። በቅሽር በደረቅም አጠቃላይ በዞናችን በከፍተኛ ሁኔታ በማዕከላዊ ገበያ በማቅረብ እንታወቃለን ማለት ነው። 2104 ቶን በላይ ለማዕከላዊ ገበያ እናቀርባለን ማለት ነው። እየቀረበም ነው ያለበት ሁኔታ አለ። አሁን ገና ከጅማሬው ከ104 ቶን በላይ ለማዕከላዊ ገበያ አቅርበናል። አግባቡ የቡና ቴክኖሎጂዎችን ተጠቅመን ከዚህ በማሻሻል ምርትና ምርታማነትን በማሳደግ በስፋትና በጥራት ለማዕከላዊ ገበያ ይህንን ቡና የማቅረብ ስራ መስራት አለብን ብለን በሁለቱም ወረዳ ላይ